መምህራን የማህበረሰቡን የወደፊት እጣ ፈንታ በመቅረጽ ረገድ ወሳኝ ሚና ይጫወታሉ። በየአመቱ በዓለም አቀፍ ደረጃ የሚከበረው የመምህራን ቀንም የሙያዎች ሁሉ መሰረት የሆነውን የመምህርነት ሙያ ለማክበርና ያለስስት እውቀታቸውን ለሚያካፍሉ ነገር ግን እምብዛም ያልተነገረላቸውን ጀግኖች እውቅና ለመስጠት ያለመ ነው። የሐዋሳ ዩኒቨርሲቲ የማህበራዊ ሳይንስና ስነሰብ ኮሌጅ፣ ብሪቲሽ ካውንስል ኢትዮጵያና ስማርቴጅ የእንግሊዝኛ ቋንቋ ባለሙያዎች ማህበር የዘንድሮውን የመምህራን ቀን በማስመልከት ያዘጋጁት መምህራንን ለማመስገንና እውቅና ለመስጠት ያለ መድረክ ተካሂዷል። በመድረኩ የተገኙት የሐዋሳ ዩኒቨርሲቲ የእንግሊዝኛ ቋንቋና ስነ ጽሁፍ ትምህርት ክፍል ባልደረባና አሲስታንት ፕሮፌሰር እንዲሁም የስማርቴጅ ኢንግሊሽ ላንጉጅ ፕሮፌሽናል አሶሲኤሽን ወይም ሴልፓ መስራች አባልና ፕሬዚደንት ዶክተር አብይ ዘውዱ መምህራን ነገ ሀገርን የሚረከቡ ዜጎችን የሚያፈሩ እንደመሆናቸው ተገቢው ክብር ሊሰጣቸው ይገባል ብለዋል። መምህራን በሀገር ግንባታ ሂደት ውስጥ ከፍተኛ ሚና ካላቸው የህብረተሰብ ክፍሎች በዋናነት የሚጠቀሱ ናቸው እና መምህራን ዛሬ የሚያስተምሯቸው ተማሪዎች ነገ ሀገር የሚረከቡ፣ ነገ ሀገር የሚገነቡ ዜጎች እንደመሆናቸው መጠን መምህራን በማህበረሰብ ውስጥ ተገቢው የሆነ ክብርና እውቅና ሊሰጣቸው ስለሚገባ ዛሬ በዋናነት መምህራን ለሀገር እድገት፣ ለትውልድ ደግሞ ቀጣይነት እያደረጉ ላሉት አስተዋጽኦ ማህበራችን በዋናነት ሊያመሰግናቸው ስለፈለገ ነው። ይህንን ኢቨንት ከተለያዩ አጋር ድርጅቶች ጋር ሆነን ያዘጋጀ ነው በሀገራችን ያለው የትምህርት ጥራት ችግር ስር የሰደደ በመሆኑ ችግሩ በመንግስት አቅም ብቻ አይፈታም ያሉት ዶክተር አብይ መንግስት በትምህርት ዘርፍ የታየውን ስብራት ለመጠገን የሚያደርገውን ጥረት ለመደገፍ ባለሙያዎች ተሰባስበው ሴልፓን መመስረታቸውን ተናግረዋል በዋናነት ምንድነው የምናደርገው እኛ መምህራን የራሳቸውን ሙያ እንዲያሻሽሉ ኃላፊነት እንዲወስዱ ማበረታታት ነው። ይህንን ለማድረግ ደግሞ ከአጋር ድርጅቶች ጋር መስራት ስላለብን የብሪቲሽ ካውንስልና የአዋሳ ዩኒቨርሲቲ የማህበራዊና ስነሰብ ኮሌጅ ድጋፍ ያደርግልናል እና አጫጭር ስልጠናዎችን እንሰጣለን። ባለፈው አመት ወደ መቶ ሰባ ዘጠኝ ለሚሆኑ መምህራን ከሶስቱ ክልሎች ለተወጣጡ መምህራን የገጽ ለገጽ ስልጠና ስንሰጥ ነው የቆየ ነው የገጽ ለገጽ ስልጠና ብቻ ሳይሆን አሁን ያለውን ደግሞ የዘመኑን ቴክኖሎጂ እድል በመጠቀም መምህራን በበይነ መረብ የታገዘ የሙያ ማሻሻያ ስልጠናዎችንና ኮርሶችን እንዲወስዱም እያደረግን የቆየ ነው። በዚህም በጣም ውጤታማ ስራ ሰርተናል ባለፈው አመት። ዘንድሮም ያንን ስራ ላልተዳረሰባቸው አካባቢዎች አካባቢዎችና አምና አልተሳተፉ መምህራን በመስጠት ላይ እንገኛለን። በሐዋሳ ዩኒቨርሲቲ የማህበራዊ ሳይንስና ስነሰብ ኮሌጅ እንግሊዘኛ ቋንቋ ረዳት ፕሮፌሰርና በሴልፓ የስራ አስፈጻሚ አባል የሆኑት ዶክተር ምህረተአብ አብርሃም አመቱን በሙሉ ትውልድን በመቅረጽ ተግባር ላይ ተሰማርተው የሚያሳልፉት መምህራን በአመት አንድ ቀን የሚከበረው የመምህራን ቀን እድካማቸው እውቅና የሚሰጥበት እለት በመሆኑ ለተሻለ ስራ ያነሳሳቸዋል ብለዋል። አመቱን ሙሉ በተለያዩ ቀናት አብዛኛውን ጊዜያቸውን ክፍል ውስጥ ያሳልፋሉ። ከዛ ባሻገር በየትምህርት ጥቂት መምህራንና ከበርካታ ተማሪዎች ጋር ነው የሚያሳልፉት። በአመት ግን አንድ ቀን እንደዚህ ከመሰሎቻቸው ጋር ከተለያዩ ትምህርት ቤት ከተለያዩ ኮሌጆችና ዩኒቨርሲቲዎች ከተውጣጡ መምህራንና የትምህርት ባልሻ አካላት ጋር አብረው ማሳልፋቸው ራሳቸውን ስራቸውን መለስ ብለው እንዲያዩ እንዲቃኙ፣ ለእነሱም ደግሞ በዓለም አቀፍ ደረጃ የተሰጠ ቦታ እንደሆነ ቀን እንደሆነ እድል እንደሆነ እንዲያስቡ እድል ስለሚሰጥ ለመምህራን ያነሳሳቸዋል። ከሌሎችም እግረ መንገዳቸውን ደግሞ የሚሰሙበትም አጋጣሚ ይሆናል ተብሎ ይታሰባል። ተሰብስበል ይሄ አሁን የተካሄደው ግን በአይነቱም የመጀመሪያ ነው ተብሎ ነው የሚታሰበው። የትምህርት ዘርፍ በርካታ ባለድርሻ አካላት የሚሳተፉበት ዘርፍ እንደመሆኑ በተናጠል የሚደረግ ጉዞ በዘርፉ የሚፈለገውን ለውጥ አያመጣም ያሉት ዶክተር ምህረታብ ትውልዱን በሁለንተናዊ መንገድ ለማነጽ ሁሉም ባለድርሻ አካላት ከመምህራን ጋር መተባበር አለባቸው ሲሉም አሳስበዋል። በተናጠል ነው ከዚህ በፊት ብዙ ጊዜ ስራዎች የሚሰሩት። የመንግስት መዋቅሩ የሆነ በራሱ መንገድ የሚሰራው ስራ ይኖራል። ከፍተኛ ትምህርት ተቋማት ተማሪዎችን ተቀብሎ ማሰልጠን፣ ማስተማር፣ አልፎ አልፎ ምርምሮችን መስረት እንደዚሁም ማህበረሰብ አገልግሎቶችን በተናጠ በግላቸው ይሰራሉ። ግን አሁን እንዲህ የልማት አጋር የሆኑ ዓለም አቀፍ ተቋማት ከአካዳሚክ ተቋማት ጋር ከከፍተኛ ትምህርት ተቋማት ጋር እንደዚሁም ከአገር በቀል ከሆኑ ሲቪል ማህበረሰብ ድርጅቶች እንደ ሴልፓ አይነት ጋር መስራታቸው ትልቅ የሚፈለግ ጥምረት ነው። የዚህ የሀያ አምስት ዓለም አቀፍ የመምህራን ቀን ዋና ጭብጡ የተባበሩት መንግስታት ድርጅት እያከበረ ያለው የመምህርነትን ሙያ እንደ ትብብር ስራ ማሰብ ወይም መመልከት የሚል ጭብጥ ነው ያለው፣ ማለት ነው። ስለዚህ መምህራን ብቻቸውን የሚሰሩት ስራ ስለሌለ የሚመለከታቸው ባለድርሻ አካላት ተማሪዎችም፣ ወላጆችም፣ የትምህርት አመራሩም፣ ከፍተኛ ትምህርት ተቋማትም፣ ሌሎችም ባለድርሻ አካላት አብረው ሊመጡ ይገባል። ካልሆነ ስራውን ለመምህራን ብቻ ከተውን የምንፈልገው ትምህርት ጥራት፣ የምንፈልገው ትምህርት ተደራሽነት፣ የምንፈልገው የነገ ሀገር ተረካቢ ትውልድ አይመጣም ነው። በትምህርት ጥራት ላይ የባለድርሻ አካላት ሚና ምንድን ነው? በሚል ሀሳብ የፓናል ውይይት የተካሄደበት መድረክ ለመምህራን እውቅና በመስጠትና በሕይወት የሌሉ መምህራንን በማሰብ ተጠናቋል።